ምዕራባውያን ሲያመሰግኑኝ ካያችሁ እንደ ከደዋችሁ እወቁ። ሰሞኑን መነጋገሪያ የሆኑት የጃማይካዋ እናት መልእክት ለኢብራሂም ትራኦሬ የጻፉት ደብዳቤ ይፋ ሆኗል። ዛሬ ላይ የመካከለኛው ምስራቅ ጦርነት አሁንም የቀጠለ ሲሆን ኢራንና እስራኤል ወደ መደበኛ ጦርነት እንዳይገቡም ተሰግቷል። ሰላማችሁ የብዛ ውድ የዩቲዩብ ቻናል የተከታታዮች እንደምናላችሁ ዛሬም የተለያዩ አዳዲስ መረጃዎች ወይም ወቅታዊ የምንላቸው መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እየጋበዘ ዘንድ በቅድሚያም ዩቲዩብ ቻናሌን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ ከወዲሁ አሳስባለሁ። ምዕራባውያን ሲያመሰግኑኝ ካያችሁ እንደ ከደዋችሁ እወቁ። ይህንን ያሉት ኢብራሂም ትራኦሪ ናቸው። ሰሞኑን መነጋገሪያ ሆነው የቆዩት የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሪ ዓለምን ማነጋገራቸው አሁንም ቀጥለውበታል። አሁን ላይ የዓለም ሚዲያዎች የሚያወሩት ስለ ቡርኪናፋሶ ፕሬዚዳንት ኢብራሂም ትራኦሬ ብቻ ሳይሆን አይቀርም። በዚሁም ምዕራባውያን ሲያመሰግኑኝ ካያችሁ እንደ ከደዋችሁ ወቁ ሲሉም ተናግረዋል። በአፍሪካ በነዳጅ ዘይት የበለጸገችው የኢኳቶሪያል ጊኒው ፕሬዚዳንት ቴዎድሮ ኦቢያንግ ንጓሜ ለአርባ ስድስት ዓመታት በስልጣን ላይ ይገኛሉ። በአሁኑ ጊዜ የ82 ዓመት አዛውንት ናቸው። ከትራኦሬ በእድሜ በጣም የሚበልጡ ወይም የሚልቁ ናቸው። ነገር ግን ምዕራባውያን አምባገነን ብለው አይጠሩትም። ምክንያቱም ከዘረፋውና ና ከዘይቱ ይጠቀማሉ። የካሜሩን ፕሬዚዳንት ፖል ቢያ ለ43 ዓመታት በስልጣን ላይ ይገኛሉ። በአሁኑ ጊዜ ደግሞ የ91 አመት አዛውንት ናቸው። ነገር ግን ፈረንሳይ ከእሱ ጋር ጥሩ ግንኙነት አላት። ስለዚህም አምባገነን ብለው አይጠሩትም። ምክንያቱም ደግሞ እሱ የነሱ አሻንጉሊት ስለሆነ ሆነ እና የሚፈልጉትን ሁሉ ስለሚያደርግላቸው ነው ተብሏል። የኡጋንዳው ፕሬዚዳንት ዮሪ ሞሶቮኒ ለ39 አመታት በስልጣን ላይ ቆይተዋል። አሁን ላይ የ79 አመታቸው ቢሆንም በምዕራባውያን ግን እሱን ለማንሳት አይሞክሩም ጥቅማቸውን ስለሚያስከብርና በሙስና ስለሚጠቅማቸውም ነው ተብሏል። የጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሌ ለ26 አመታት በስልጣን ላይ ቆይተዋል። በአሁኑ ጊዜ የሰባ ሰባት አመታት አዛውንት ናቸው። አሁን ግን አሜሪካውያን አምባገነን ብለው አይጠሩትም ምክንያቱም ሀገራቸው በአፍሪካ ትልቁ የአሜሪካው ጦር ሰፈር ስላስተናገደች ወይም የአሜሪካ የጦር ሰፈር መገኛ ስለሆነ። የሞዛምቢክ ፕሬዚዳንት ሳሞራ ሜሼቭ በአንድ ወቅት እንዲህ ሲሉ ተናግረው ነበር። ምዕራባውያን አፍሪካን እያጠፉ እየዘረፉና እየበዘበዙ ያሉትን መሪዎች ከስልጣን ላይ ለማውረድ አይሰሩም። የንጉስ ነገስታት ስርአታቸውን የኒዮ ኮሎኒያሊያዊ ቁጥጥርና አጠቃላይ የኢኮኖሚ ነጻነትን የሚታገሉትን መሪዎች ግን ለማውረድ የማይፈነቅሉት ድንጋይ የለም። ቶማስ ሳንካራን ገድለው ብሌዝ ኮምፓሬን ደግፈዋል። ፓትሪስ ሉሙምባን ገድለው ሙቦቴ ሴሴ ሴኮ ኮንጎን እንዲፈርስ ፈቅደዋል። ኡመር ጋዳፊን ገደሉ። አሁን ደግሞ ሊቢያን በጦርነት የተመሰቃቀለች ዘመናዊ የባሪያ መጋዘን ሀገር ሆናለች። የምዕራቡ ዓለም ፍላጎት የራሳቸውን ጥቅም ብቻ ማስከበር ነው። ለአፍሪካ እድገት ሊያስቡ ከቶም አይቻላቸውም። የሚፈልጉትና የሚፈልጉት አንድ ነገር አፍሪካ በድህነት በሽብርተኝነትና በመከፋፈል ውስጥ ስትሰምጥ እነርሱና አሻንጉሊት መሪዎቻቸው በ በናይጄሪያ ሴራሊዮን ና ደቡብ አፍሪካ ሞዛምቢክ አይቨሪ ኮስ ካሜሩን ዩጋንዳ ኬንያ ወዘተ ሀገር አህጉሪቱን ከውስጥ እያወደሙ ሲቀጥሉ ማየት ነው በአፍሪካ ስላለው እስላማዊ ሽብር ይዋሻሉ ግን የራሳቸው ስራ ነው የአፍሪካን ሀብትም እየዘረፉ የአፍሪካ ሀገሮች እንዳይበለጽጉ እነዚህን አሸባሪ ቡድኖችን የሚፈጥሩ የገንዘብ ድጋፍ የሚያደርጉና የሚያስታጥቁ ናቸው እስቲ ያስቡት ለምንድን ነው በናይጄሪያ ያሉ አሸባሪዎች በዋነኝነት በኒጀር ዴልታ ና በስትራቴጂካዊ ማድናት እንዲሁም ሀብቶች የበለጸጉ አካባቢዎች ላይ የሚንቀሳቀሱት? ግልጽና ቀላል ነው መልሱ። አሸባሪዎችን ፈጥረው ዘመናዊ የጦር መሳሪያዎችን ያቀርቡላቸዋል። ወይንም ማንበብና መጻፍ የማይችሉ ታጣቂዎችን ይህንን መሳሪያ ለመግዛት እንዲሁም ለማሰራት የሚያስችል እውቀትና ሀብት ከየት አገኙት? እንዲሁም ልዕለ ሀያል የመሆን አቅም ያላቸውን የአፍሪካ ሀገራት ለማተራመስ ወደኋላ አይሉም። ይህንን ከማድረግም ወደኋላ ብለው አያውቁም። ይህ በእንዲህ እንዳለ ከመጋረጃው ጀርባ እንደነሱና አሻንጉሊት መሪዎቻቸው ማድናት እየዘረፉ ራሳቸውን ማበልጸግ ማድለብ ቀጥለው በታል። ለዚህ ነው ዛሬም ቦኮሃራም በናይጀሪያ ከተገመተው በላይ ረዘም ላለ ጊዜ ሳይጠፉ የቆዩት። አስቡት፣ የአፍሪካው ሶስተኛው ጠንካራ ጦር ደረጃ ላይ ያለው የናይጀሮ ጦር ቦኮሃራምን ለአመታት ሊያጠፋ አልቻለም፣ እስካሁን እየተፋለመው ይገኛል። ይህ አስቂኝ ነው። ለምዕራባውያን አሻንጉሊቶቻቸው እስኪጠቅሟቸው ድረስም መደገፋቸውን ይቀጥላሉ። አሁን ላይ እንደ ትራውሬ ያሉት ጸረ ና ጸረ ኒዮኮሎኒያል መሪዎችን ለማስወገድ ግን የሚችሉትን ሁሉ ያደርጋሉ። በዚህ ላይ ታዲያ አዲሱ እና ወጣቱ መሪ የቡርኪና ፋሶ ፕሬዚዳንት ወደ ስልጣን ከመጣ ወዲህ ለ18 ጊዜ የግድያ ሙከራ ወይም መፈንቅለ መንግስት ሙከራ ተደርጎበታል። አሁንም ወጣት መሪዎችን ከመግደል ወደኋላ የሚሉት ምዕራባውያን አሁን ላይ ትራኦሬን ከማጥፋት ወደኋላ አይሉም። አሁንም የተለያዩ የግድያ ዛቻዎችን እየላኩለት ይገኛሉ። ትራኦሬ የአሜሪካና የምዕራባውያን ፍላጎት ወይም ርዮት አልቀ በልን በማለቱ ብቻ ይህ ሁሉ አደጋ ተደቅኖበታል በዚሁም መላው አፍሪካ ወጣቱን መሪ ሊጠብቀው ይገባል የሚሉ በርካቶች ናቸው ሰሞኑን መነጋገሪያ የሆኑት የጃማይካዋ እናት መልእክት ለኢብራሂም ትራኦሬ የጻፉት ደብዳቤ ይፋ ሆኗል በዚሁም በርካታ ሚዲያዎች እየተነጋገሩበት ይገኛሉ ከሶስት ቀናት በፊት የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራኦሬን በመደገፍ በተለያዩ ሀገራት የድጋፍ ሰልፍ ተደርጎ የነበረ ሲሆን ይህ ሰልፍ ከመካሄዱ ከቀናት በፊትም ጃማይካ ውስጥ የሚኖሩ አንድ እናት መልእክት ፌስቡክ እና ትዊተር እንዲሁም ትሬንድ ላይ ተለቆ ነበር። ጃማይካዊቷ እናት በዚሁ መልእክታቸውም ውድ ልጄ አንተ የመላው ጥቁር ህዝቦች አሸናፊነት ተስፋ ነህ። በኤፕሪል 30 በተለያዩ ሀገራት አንተን በመደገፍ ሰልፍ እንደሚካሄድ ሰምቻለው። በእኔ ሀገር ጃማይካም ወደ ስልጣን ከመጣህበት ጊዜ ጀምሮ አንተን በአድናቆትና በስስት የሚያዩ ሰዎች ብዙ ናቸው። እናም በዛ ዕለት እዚህ ጃማይካ ውስጥ ሰልፍ ከተደረገ ሰልፍ እወጣለው። ሰልፉ ካልተዘጋጀ ግን በጉልበት የተንበርክኬ ፈጣሬን ከክፉ ሁሉ እንዲከልል አላማህን ታሳካ ዘንድ አቅም ጉልበት እንዲሆንህ ቀኑን ሙሉ ስጸልይልህ እውላለሁ ሲሉ ተናግረዋል። በዚሁም ፈጣሪ ከክፉ ሁሉ ይጠብቅ ሲሉ ያላቸውን አድናቆት በደብዳቤ ገልጸዋል። በሌላ መረጃችንም እስራኤል የየመን ሀውቲዎች ያደረሱትን የሚሳኤል ጥቃት ይፋ አድርጋለች። በእስራኤል የሀገሪቱ ዋና ዓለም አቀፍ አውሮፕላን ማረፊያ በሆነው ቤን ጎሪዮን አውሮፕላን ማረፊያ አቅራቢያ ሚሳኤሉ ማረፉን የእስራኤል መንግስት ይፋ አድርጓል። በቴል አቪቭ አቅራቢያ ያረፈው ሚሳኤል አካባቢው ላይ ጥቁር ጭስ ፈጥሯል ተጠናክሯል ወይንም አካባቢውን ሸፍኖ ታይቷል። ጭሱ ወደ አየሩ በመውጣቱ በተርሚናል ህንፃው ውስጥ ባሉ ተሳፋሪዎች ላይ ድንጋጤን ፈጥሯል ነው የተባለው። በጥቅሉ ስድስት ሰዎች በፍንዳታውና በክስተቱ አማካኝነት ጉዳት የደረሰባቸው ሲሆን ሀውቲዎች በቀናት ውስጥ ለሁለተኛ ጊዜ እስራኤል ላይ ጥቃት ሲሰነዝሩም፣ በዚሁም በኢራን የሚደገፉት የሀውቲ ታጣቂዎች እስራኤል ላይ የተለያዩ የሚሳይል ጥቃቶችን መሰንዘር በቅርቡ ወደ እስራኤል ጥቃት መሰንዘራቸውን ቀጥለውበታል። በሌላ በኩል የእስራኤሉ መከላከያ ሚኒስቴር እስራኤል ካትዝ ያጠቃን ማን ይሁን ማን ሰባት እጥፍ አጸፋዊ ምላሽ እንሰጣለን በሚል አስጠንቅቀዋል። ለሚሳኤል ጥቃቱ ኃላፊነቱን የወሰዱት የሀውቲው ጦር ቃል አቀባይ ያህያ ሳሬ ሳሬ በቴሌቪዥን በሰጡት መግለጫም የስሎ አየር ማረፊያ ከእንግዲህ ለጉዞ የተስማማ አሊያም ደህንነቱ የተጠበቀ አይደለም ብለዋል። ለፍልስጤማውያን አጋር በመሆን እየሰራን ነው ሲሉም ገልጸዋል። የሀውቲው ሚሳኤል የእስራኤልን አየር ክልል ጥሶ ሲገባም ያደጋ መጥቷል ድምጽ ሰጪ ደውሎች ድምጽ ሲያሰሙም ሚሳኤሉን ማክሸፍ ያልተቻለበት ምክንያት አሁን ላይ እስራኤል ምርመራ እያደረግኩ ነው ብላለች። ይህንን ተከትሎ ታዲያ እስራኤል የየመኑ ሀውቲ አማጺ ቡድን በእስራኤል ላይ የሮኬት ጥቃት ከፍቷል፣ እንዲሁም የሚሳኤል ጥቃት ከፍቶብኛል ስትል መግለጫ ወጥታለች። አማጺ ቡድኑ በእስራኤልና አጋሮቿ ላይ ጥቃቱን እንደሚቀጥልበትም አስታውቋል። ዛሬ ላይ የመካከለኛው ምስራቅ ጦርነት አሁንም የቀጠለ ሲሆን ኢራንና እስራኤል ወደ መደበኛ ጦርነት እንዳይገቡም ተሰግቷል። ባለፉት ጊዜያት በሊባኖስ ሂዝቦላህ ላይ በጠነ ሰፊ ጥቃት የከፈተችው እስራኤል ዛሬ በየመኑ ሀውቲ ጥቃት ተፈጽሞባታል። በኢራን እንደሚደገፉ የሚታመነው የየመኑ ሀውቲ አማጽያን በእስራኤል ላይ የሮኬትና የሚሳኤል ጥቃት ሲሰነዝር ቆይቷል። የቡድኑ ቃል አቀባይ ያህያ ሳሪ በሰጡት መግለጫም በተለያዩ ጊዜያት የተለያዩ ሮኬት እስራኤልን አጥቅተናል ሲሉ መናገራቸውንም ሮይተርስ ዘግቡታል ተገልጧል ቃል አቀባዩ አክለውም እስራኤል በጋዛ እና በሊባኖስ የጀመረችውን ጥቃት ካላቆመች በእስራኤል ላይ ጥቃታችን እንቀጥላለን፣ በእስራኤልና አጋሮቿ ላይ የተለያዩ ጥቃቶችን እንፈጽማለን ብለዋል። እስራኤል በሀውቲ አማጽያን ላይ ስለምታደርሰው ጥቃት እስካሁን ያሳወቀችው ነገር ባይኖርም በኢራንና አጋሮቿ ላይ ያጸፋ እርምጃ እንደምትወስድ ግን ዝታለች። ጠቅላይ ሚኒስትር ቤንያሚን ኔታናሁ ኢራን ስህተት እየሰራች ነው ያሉ ሲሆን፣ ለዚህ ስራዋ ደግሞ ዋጋ ትከፍልበታለች ሲሉም አስጠንቅቀዋል። አሜሪካ የየመኑን ሀውቲ ጥቃት አውግዛ ሚዛ በቀጣይ ከእስራኤል ጋር ያጸፋ እርምጃ እንደሚወስዱ የዛትሽ ሲሆን የኢራን ነዳጅ ማውጫ ጣቢያዎችና ሌሎች መሰረተ ልማቶችን ኢላማ ሊያደርጉ እንደሚችሉም ተሰግቷል። የየመኑ አማጽያን ከሰሞኑ በቀይ ባህር በጉዞ ላይ ያሉ መርከቦችን ያጠቁ ሲሆን መርከቦቹ ወደ እስራኤል ወደቦች በማምራት ላይ የነበሩ እንደሆኑም ተገልጿል። በመካከለኛው ምስራቅ ያለው ውጥረት እየጨመረ ሲሆን እስራኤል በጋዛና በሊባኖስ የጀመረችውን ጥቃት ካላቆመች በእስራኤል ላይ ጥቃታችን እንቀጥላለን፣ በእስራኤልና አጋሮቿ ላይ የተለያዩ ጥቃቶችን እንፈጽማለን ብለዋል።